አቶ እስክንድር ነጋ የአማራ ፋኖ ህዝባዊ ድርጅት አፋህድ ዋና ሰብሳቢ፣ ለቃለ ምልልሳችን ተባባሪ በመሆነው ከልብ አመሰግናለሁ። እኔም አመሰግናለሁ ጋዜጠኛ ታምራት። እንግዲህ አቶ እስክንድር፣ ካፒቴን ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅት ወክለው ከአማራ ክልል መንግስት ጋር የሰላም ስምምነት መፈራረማቸውን ከሰማን በኋላ እርስዎ ስምምነቱ የአማራ ፋኖ ህዝባዊ ድርጅት አፋህድን እንደማይወክል አሳውቀዋል ሲባል ነው የሰማነው። ይህ እውነት ከሆነ አፋህድ

በሰራዊት ደረጃ መከፋፈል መኖር አለበት፣ በድርጅት ደረጃ መከፋፈል መኖር አለበት። ከማስረሻ ጋር አብሮ የሄደ ሰራዊት አብሮ የሄደ አባል የለም። ምናልባት ጥቂት አንዱ ሶስት በዙሪያው የነበሩ ሄደዋል ብዬ እገምታለሁ። የተለያየ ቦታ ስላለ በትክክል አላቅም። ሆኖም ግን ከሚቀርብልኝ ሪፖርት አጠቃላይ ሁኔታውን አውቃለሁ። ስለዚህ አፋሕድ እንደ ድርጅት ከፈለ ማለት አንችልም። ስምምነቱ ከተፈጸመ በኋላ በአማራ ክልል የተለያዩ አካባቢዎች የሚንቀሳቀሱ የፋኖ ታጣቂዎች በስምምነቱ መሰረት እጃቸውን እየሰጡ ነው፣ ወይም ደግሞ በሰላም እየገቡ ነው የሚሉ መረጃዎች በመንግስት የመገናኛ ብዙሃን በኩል በምስል ጭምር እየተደገፉ ሲዘገቡ ነው የሚታየው። አሁን እርስዎ ከሚያነሱት ሀሳብ ጋር አይጋጭም? አይፈጭም፣ አይጋጭም። መጀመሪያ ነገር ይህ አሁን ያሉት ነገር ማስረሻ ከገባ በኋላ የመጣ ነገር ሳይሆን ቀደም ብሎ የነበረ ነው፣ ለወራት የነበረ ነው። በተንጠባጠበ መልኩ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት ግለሰቦች ገቡ እያሉ እንደ ትልቅ ነገር አድርገው ያሳያሉ አብዛኛውን ጊዜ ደግሞ የራሳቸው ሚሊሻ በዚህ መንገድ እያቀረቡ ተሉ እንደገባ አድርጎ የሚያሳዩት ግን እንደ አንዳንድ እንኳን ከፋኖም የሚገቡ ይህን ማለት ባይቻልም፣ ነገሩ ግን በፋኖ እንቅስቃሴ ላይ እንደምታ ሊያሳድር በሚችል መልኩ ቡድን ከእኛ ተገጥሎ ወደዚያ አልገባም ያኮ ቢሆን መሬት ላይ ይታያል ማለት መሆኑን በጋርዲያን ጋዜጣ ላይ የወጣው ሪፖርት ሁላችንም አይተነዋል። ሰማንያ ከመቶ ክልሉ በእኛ እጅ ነው እያለ እነሱ እንደሚሉት ከፋኖ ትልቅ ኃይል ወደዛ ገብቶ ቢሆን ኖሮ መሬት ላይ የሚታይ ለውጥ ይመጣ ነበር። አሁንም ምንም መሬት ላይ የተለወጠ ነገር የለም። ይህ የሚያሳየው እንግዲህ አገዛዙ በሚለው ደረጃ ከፋ ነው ወደዛ መሄድ እንደሌለ። አቶ እስክንድር በተለያዩ አጋጣሚዎች ከሚያደርጓቸው ንግግሮች እንደተረዳሁት ከመንግስት ጋር የመደራደር ፍላጎት እንደሌላችሁ ነው። ትክክል ነኝ? የመደራደር ድን አላማ የመደራደር ፍላጎት በእኛ በኩል አሁን ባለው ተጨባጭ ሁኔታ የለም። ለምን? ራሱ አድርጎ ድጎ ፍቱ አድርጎ አቀምጦታል። እኛ ሳንደራደር ተደራደሩ ያለው ይሄ የመደራደርን ጉዳይ የሰላምን ጉዳይ ለፕሮፓጋንዳ እንደሚፈልገው ማሳያ ነው። ምንም ማሳያ የለም። በትክክል ለድርድር የተጨነቀ የሚያስብ አገዛዝ ቢሆን ኖረው በእንደዚህ አይነት ውሸት ውስጥ ባልገባ ኖሮ። ስለዚህ ይሄ በእኛም ፍላጎት ብቻ ያንድ ወሰን ነገር አይደለም። በአገዛዙ በኩል ራሱ የመደራደር እና የሰላም አጀንዳ የለም። የአለም አቀፉ ማህበረሰብ አንቆ ስለያዘው ነገር በድርድር ፍቱ፣ ይህም ነገር በሰላም ፍቱ የሚል ግፊት ስላለበት ለእሱ ምላሽ እንዲሆንለት ነው የሰላም እና የድርድር ነገር እንጂ ልቡ ውስጥም የለም። ዞሮ ዞሮ በእኛ በኩል መሬት ላይ እያሸነፍን ስለሆነ ልናሸንፎ የሚገባ አገዛዝ መሆኑ ስለምናቅ የመድር አደራጅ እንዳለ ጊዜው የለን። አቶ እስክንድር፣ እንደዚያ ከሆነ አሁን እርስዎ እንደሚሉኝ ከሆነ በአማራ ክልል የቀጠለው ግጭት ማብቂያው ምን ሊሆን ነው? አገዛዙ በኩል እስከ መጨረሻ ድረስ ወታደራዊ ሜዳ ላይ ይሄ ጉዳይ መጨረሻ መቋጫ እስከሚያገኝ ድረስ ባለበት ይቀጥላል። ይሄ ያልኩት ከኛ ይልቅ ይህን የምፈልገው አገዛዙ ከኛ ይልቅ በሰላም ላይ በር የዘጋው አገዛዙ፣ ይሄ ግልጽ መሆን አለበት ለማለት ነው። በአንድ ወገን በአንድ እጅ ማጨብጨብ ይቻላል። በአገዛዙ በኩል ለሰላም እና የማደራደር አጀንዳ የለም። ይሄ ግልጽ መሆን አለበት። ይህ አሁን በማስረሻ በኩል ተፈጸመ የተባለው ተፈጸመ የሚራገመው ውሸት ለዛ ማስረጃ ነው። ቅድም እንዳልኩት በትክክል ለሰላም ለመደራደር የሚጨንቅ የሚያስብ መንግስት ቢኖር እንደዚህ አይነት ይበልጥ ይበልጥ ሂደቱን የሚያወሳስብ ነገር ውስጥ አይገባም ነበር። ጦርነት ውስጥ የገባነው ነው ተገደን ነው፣ ራሳችንን ለመከላከል ነው፣ ከጅምላ ጭፍጨፋ ራሳችንን ለመከላከል ነው። አሁንም ጦርነቱ እየቀጠለ ያለ በአገዛዙ ፍላጎት ነው። መልካም። ከአማራ ክልል ውጭ ካሉ ክልላዊና ከጎረቤት ሀገር ጋር በግልጽ ልናገረው ከሕወሓትና ከኤርትራ መንግስት ጋር ጥምረት ለመፍጠር ጥረት እያደረጋችሁ እንደሆነ በስፋት ሲነገር ቆይቷል። በእርግጥ የፈጠራችሁ ጥምረት አለ። ይሄ ፈጽሞ ውሸት ነው። በተለይ ከህወሓት ጋር ሀሳቡም የለ። ይሄ ደግሞ ተጨባጭ የሆኑ ፖለቲካ ምክንያት አለ። ህወሓት ከሚያደርጋቸው እንቅስቃሴዎች ከሚናገራቸው ነገር ተነስተን እዚህ አይነት ሀሳብ እንደሌለ ለህዝባችን ግልጽ ሊሆን ይችላል። ህወሓት እኮ ቀትና ጸገዴ ራያን በሀይል ይይዛለ። በአካባቢ ያለው ፈቀደም አልፈቀደም ይሄ ሉዓላዊ መሬት ነው። ልክ እንደ ነፃ ሀገር ሆኖ ስለ ሉዓላዊ መሬት እያወራ ነው። በዚህ ሁኔታ ውስጥ እንዴት ነው ትንትር መፍጠር የምችለው? ከዛም ባሻገር በትግራይ ከፈጸመ ለሚለው ጄኖሳይድ በሶስተኛ ደረጃ ተጠያቂ የሚያደርገው አማራ ነው። አንድ የኤርትራ መንግስት ይከሳል፣ ሁለት መከላከያ ሊከሳል፣ ሶስተኛ ደግሞ ላም ባባለበት ኩበት ለቀማ እንዲባል። ጭራሽ አንድም አንድም የአማራ ሀይል ተከዜን ተሻግሮ ወደ ትግራይ ባልገባበት ሁኔታ አማራ ደም ተጠያቂ ያደርጋል። ስለዚህ በጄኖሳይድ እየከሰሰ አማራ ወልቃይት እና ጠገዴና ራያ በሀይል አስመልሳለሁ እያለ ለዋላዊ ባይቴ ነው እያለ እንዴት ብለን ነው ትብብር መፍጠር የምንችለው? እንዴት ብለን ነው አጋር መፍጠር የምንችለው? የኤርትራ መንግስት ድጋፍ ጠይቃችሁ አሊያም የኤርትራ መንግስት እናንተን ለመደገፍ ጠይቆ በዚህ መልኩ ጥምረት የተፈጠረበት አጋጣሚ ካለ ምንም አይነት ከኤርትራ መንግስት ጋር ምንም አይነት የተለየ ግንኙነት አልፈጠርንም። እኛ እስከምናውቀው ድረስም ኤርትራውያን በዚህ በኩል ካሉ ፋኖ አደረጃጀቶች ጋር በጣም ቅርብ የሆነ ግንኙነት የመፍጠር ፍላጎት የላቸውም። እኛ እስከምናውቀው ድረስ ከእኛ ተሞክሮ አኳያ ማለት ነው። እኛ በነገራችን ላይ ከኤርትራ አንድ ጎረቤት ከኤርትራ ብቻ ሳይሆን ከማንኛቸውም ጎረቤት ሀገራት ጋር ተገናኝተን የመነጋገር መብት አለን የሀገራችንን ጥቅም በማይነካ መንገድ የሀገራችንን ጥቅምና ህልውና አደጋ ላይ በማይጥል መንገድ ከሁሉም የጎረቤት ሀገራት ጋር መነጋገር እንችላለን፣ መነጋገር ይገባናል። ኤርትራን ጨምሮ ማለት ነው። እንግዲህ አቶ እስክንድር ብዙ ነገሮችን አንስተውልኛል። አሁን ባለው ተጨባጭ ሁኔታ የመደራደር ፍላጎት እንደሌላችሁም ነው ያነሱልኝ። ጦርነቱ አሸናፊ ባይኖረውስ? እስከ መቼስ ነው በዚህ ሁኔታ ሊቀጥል የሚችለው? የመጨረሻውስ አማራጭ ምንድን ነው የሚሆነው? እሱ ምትን በእኛ ሀሳብ እንደግም የሚያስቀምጥ ነው ነገር ጦርነቱ በአጭር ጊዜ መጨረሳለን። በሌላም ነው እየተንቀሳቀስን ያለ ነው። ጦርነቱ ተገደን የገባል። ይሄ ግልጽ መሆን አለበት። አልሞት ባይ ጣዳዎችን እንጂ እንደ ሌሎቹ ፖለቲካ ድርጅቶች እንደ ማን ተዋጊዎች የፖለቲካ ፕሮግራም አስቀድመን ቀርጸን ያንን ለማስፈጸም እየተዋገን አደለም፣ እየታገልን አደለም። አልሞት ባይ ተጋዳይ ነ ከመከላከል ውጭ አማራጭ የለንም። አቶ እስክንድር ነጋ፣ የአማራ ፋኖ ህዝባዊ ድርጅት ዋና ሰብሳቢ፣ ለነበረን የቃለ ምልልስ ጊዜ አመሰግናለሁ። እኔም ከልብ አመሰግናለሁ በጣም